መረጃዎች እንደሚያሳዩት የተፈጥሮ ጋዝ ለሰው ልጅ አኗኗር መዘመንና ኢንዱስትሪዎችን በመደገፍ ለኢኮኖሚያዊ እድገት ወሳኝ ከሆኑ ምርቶች ተርታ ይመደባል። አስተማማኝ የኃይል ምንጭ፣ በናይትሮጅን ለሚሰሩ የአፈር ማዳበሪያዎች ግብዓትነት፣ ለማቀዝቀዣ፣ ለብርሃን፣ ለአየር ማቀዝቀዣ፣ ለትራንስፖርትና ለኢንዱስትሪ ምርቶች በማገልገል ለዘመናዊው ዓለም ላቅ ያለ ሚና ይጫወታል። ኢትዮጵያ በኢኮኖሚ ታሪኳ ወሳኝ የሆኑ ታላላቅ ፕሮጀክቶችን ያበሰረችበትና ያስመረቀችበት ወቅት ላይ እንገኛለን። ከነዚህ ብስራቶች አንዱም በሶማሌ ክልል ከሚገኙ ያልተነኩ የተፈጥሮ ሀብቶቻችን አንዱ የሆነው የተፈጥሮ ጋዝ የማምረት ስራ ተጀምሯል። ይህም የተፈጥሮ ጋዝን እንደ አንድ የኤክስፖርት ምርት የሀገሪቱን ኢኮኖሚ ከማሳደግ ባለፈ የሀገሪቱ የኃይል ምንጭ ለኢንዱስትሪያዊ ትራንስፎርሜሽን፣ ለስራ ዕድል ፈጠራ፣ ለትራንስፖርት፣ ለአፈር ማዳበሪያና ለሌሎችም ይውላል። በተለይም ሀገራችን ካለባት የማክሮ ኢኮኖሚ ችግሮች አንዱ የሆነው የንግድ ሚዛን መዛባት ተጠቃሽ ነው። በዚህም ከውጭ የምናስገባው ምርቶች ወደ ውጭ ከምንልካቸው ከፍ ያለ ነው። ከነዚህ ምርቶች ውስጥም ነዳጅ ከአጠቃላይ ምርቶች 16 በመቶ በላይ በመሆን በየአመቱ 4.5 ቢሊዮን ዶላር በላይ ታወጣበታለች። የስነ ምጣኔ ባለሙያዎች እንደሚናገሩትም ሀገራችን የተፈጥሮ ጋዝ ምርት ማምረት መጀመሯ ላቅ ያለ ጠቀሜታ ይኖረዋል። ይህ ከውጭ የምናስገባውን ምርት በከፍተኛ ደረጃ እየቀነስን እየቀነስን የመሄድ አዝማሚያ ስላለ የውጭ ምንዛሬውን በመቆጠብ ረገድ ትልቅ ድርሻ ይኖረዋል ማለት ነው። ይህ ብቻም አይደለም። በሂደት ደግሞ ወደ ውጭም የመላክ አዝማሚያና እቅድ ስላለ በመላክም የሚገኝ የውጭ ምንዛሬ ስላለ ይሄ ትልቅ ኢኮኖሚያዊ ጠቀሜታ ተደርጎ ይወሰዳል። ለመጓጓዣ እንጠቀምባቸዋለን። እንግዲህ የመኪናዎቻችንም ሆነ አይሮፕላኑም ሆነ ብዙ ነገሮች በነዳጅ የሚንቀሳቀሱች ናቸው። በፈሳሽ ነዳጅ ይንቀሳቀሳሉ። እርግጥ በጋዝም የሚሰሩ የመጓጓዣ እንትኖች አሉ። ለዛ እንጠቀምባቸዋለን። ከዛ በኋላ ቤት ውስጥ ለማብሰያ እንጠቀምባቸዋለን። ለኢንዱስትሪ ውስጥ እንጠቀምባቸዋለን። ኢንዱስትሪ ውስጥ መጠነ ሰፊ አገልግሎት አላቸው ማለት ነው። ጋዝም ፔትሮሊየም ነው የማወራው። ለምሳሌ ኢንዱስትሪ ውስጥ ከምንጠቀምባቸው ነገሮች አንዳንዱ ለፕላስቲክ ስራ ይሄ ሲንቴቲክ ጎማ እንዳነሳሳት ጎማ ከዛፍ የሚገኝ ጎማ አለ፣ ግን ሲንቴቲክ የሆነ ራበር ብለን የምንለው አለ። ለዛ ለዛ አገልግሎት ይውላል። ለማዳበሪያ ከጋዝም ላይ እንጠቀማለን። ማዳበሪያዎች አሉ። ከዛ በኋላ ለመድኃኒት ስራዎችም የምንጠቀምበት አለ። ከዛ ቀለብ የቀለም ስራዎች ላይ እንጠቀማለን። የቤት ማጽጃ ማጽጃ ኢንዱስትሪ የቤት ውስጥ ለዛም ውስጥ አገልግሎት ይውላሉ። ኢንዱስትሪ ውስጥ ለማሞቂያም ኢንዱስትሪዎችን ለማንቀሳቀሻም እንጠቀምበታለን ማለት ነው። የተፈጥሮ ጋዝ ዋጋው ከሌሎች ነዳጅ አይነቶች በጣም ዝቅተኛ ከመሆኑ የተነሳ በማምረት ሂደት ውስጥ የተፈጥሮ ጋዝን እንደ ግብዓት የሚጠቀሙ አምራቾች፣ አገልግሎት ሰጪዎች የምርት የማምረት ወጪያቸው በጣም ዝቅተኛ ይሆናል ማለት ነው። ያ ማለት ምርት አምርቶ ለመሸጥ በሚያቀርቡበት ጊዜ ወይም አገልግሎት በሚሰጡበት ጊዜ የሚሰጡትን አገልግሎት ወይም የሚሸጡትን ምርት በዝቅተኛ ዋጋ የመሸጥ አዝማሚያ በሂደት ይኖራል። እንደምታስታውሱት ክቡር ጠቅላይ ሚኒስትሩ እንደተናገሩት ለምሳሌ የትራንስፖርት ዋጋ በ50 ፐርሰንት ሊቀንስ እንደሚችል፣ ከዛም በላይ ሊቀንስ ይችላል። ትራንስፖርት ብቻ አይደለም፣ በርካታ ምርቶች በምርት ሂደታቸው የተፈጥሮ ጋዝን የሚጠቀሙ ምርቶች ዋጋቸው እየቀነሰ ይሄዳል ተብሎ ስለሚጠበቅ የዋጋ ግሽበቱን ከመቀነስ አንጻር ትልቅ አስተዋጽኦ ይኖረዋል ማለት ነው። በብዙ ሰዎች የተፈጥሮ ጋዝና ነዳጅን የማመሳሰል ሁኔታዎች ይታያሉ። ለመሆኑ አንድነታቸውና ልዩነታቸው ምንድን ነው? እንዴትስ ይፈጠራሉ? የሚለውን እንመልከት። ከአስር ሚሊዮን ዓመታት በፊት ምድር በበርካታ ፍጥረታትና እጽዋት የተሞላች ነበረች። እነዚህ ፍጥረታት ሲሞቱም ወደ ምድር በመቀበር ከሌሎች ቅጠሎችና ተፈጥሯዊ ነገሮች ጋር በመቀላቀል ይበሰብሳሉ። በውቅያኖሶችና በባህር ውስጥ የሚኖሩ እንስሳትና እጽዋት ሲሞቱም ቅሪቶቻቸው መሬት ውስጥ ወደታች በመዝቀጥ ኦክሲጅን በማይገኝበት ሁኔታ ሙቀት ሲበዛባቸውና ከጊዜ ብዛት ጫና ሲጨምሩ ወደ እነዚህ የተፈጥሮ ጋዞች ይቀየራሉ። ከላይ የሚመጣው ፕሬዠር ጫናው ዝቅተኛ ሲሆን እነዚህ ወደ ከባዶቹ ጋዞች አካባቢ መጀመሪያ እናገኛለን። ነገር ግን ሙቀቱ እየጨመረ እና ከ70 ዲግሪ ሴንቲግሬድ እስከ 170 ዲግሪ ሴንቲግሬድ ድረስ እየሆነ በሚሄድበት ጊዜ ወደ ቀላሎቹ ጋዞች ይመጣል። ማለት ከስር ውሃ ብዙ ጊዜ ከዛ በኋላ ቀጥሎ ፈሳሽ ይሄ ነዳጅ ብለን የምንላቸው አይነቶች ክሩድ ኦይል ተብሎ የሚባለው ይቀመጣል ማለት ነው። ከዛ ላይ ደግሞ ከፍ በምንልበት ጊዜ ጋዝ ይቀመጣል ማለት ነው። በዚህ መልክ ይቀመጣል። ግን ሁል ጊዜ በዚህ መልክ እናገኘዋለን ማለት አይደለም። የተፈጥሮ ጋዝና ነዳጅ በተመሳሳይ ተቀጣጣይ ናቸው ለትራንስፖርትና ለሌሎች አገልግሎቶችም ይውላሉ። ነዳጅ የምንለው ቤንዚንና ናፍጣን የመሳሰሉት በፈሳሽ መልክ የምናገኛቸውን ሲሆን ጋዝ የምንላቸው ደግሞ በጋዝ መልክ የምናገኛቸውና በትልቅ ግፊትን በሚቋቋሙ ሲሊንደሮች ውስጥ የምናስቀምጣቸው ናቸው። እነዚህን ጋዞች ለማጓጓዝ እንዲያመችም ወደ ፈሳሽ መቀየርም ይቻላል። የተፈጥሮ ጋዝ በዋናነት ሚቴን ከተባለ የጋዝ አይነት የሚሰራ ሲሆን በጣም ዝቅተኛ በሆነ የሙቀት መጠን በማቀዝቀዝ ወደ ፈሳሽነት ይቀየራል። በዚህም ጋዙን በቀላሉ ለማጓጓዝ ያስችላል። የተፈጥሮ ጋዝ እና ነዳጅ አንድነትንም ልዩነትም አላቸው። አንድነት ያላቸው ምንድነው? ሁለቱም የካርቦን እና የሃይድሮጅን ድብልቅ የሚፈጥራቸው ነገር ሲሆን በተለይ የጋዝ አይነቶች ጋር ስመጣ በተፈጥሮ የሚገኙ አራት የጋዝ አይነቶች አሉ። የመጀመሪያው ሚቴን ተብሎ የሚባለው አንድ ካርቦን እና አራት ሃይድሮጅን ውህዶች አንድ ላይ አብረው የሚፈጥሩት ሲሆን፣ ሁለተኛው አይነት ደግሞ የኢቴን ይባላል። እሱ ደግሞ ሁለት ካርቦን ከስድስት ሃይድሮጅን ጋር እንደዛ እያንን እንሄዳለን እንግዲህ ወደ ፕሮፔን የሚባል አለ። ሲሄድ ሶስት ካርቦን እና ስምንት ሃይድሮጂን ይባል። ከዛ ቡቴን ይመጣል። ይሄ በሀገራችን ቡታጋዝ ብለን የምንለው ቡቴን ደግሞ ሲመጣ አራት ካርቦን እና የሃይድሮጂኑ መጠን ደግሞ አስር ይሆናል። ሄክሴን እስከ ፔንቴን ድረስ እንሄዳለን ማለት ነው። እነዚህ የካርቦን መጠን እና የሃይድሮጂን መጠን ቁጥራቸው ውህዳቸው እየበዛ በመጣ ቁጥር እየከበዱ እየከበዱ ይሄዳሉ። ከቡቴን በኋላ የሚመጡት በፈሳሽ መልክ ያሉ ይሆናሉ። ከቡቴን ወይም ቡታ ጋዝ ብለን የምንለው በፊት ያሉት ደግሞ በአብዛኛው ጋዝ መልክ ያሉ ናቸው ማለት ነው። እርግጥ ፕሮፔን እና ቡቴን በማቀዝቀዝ ለማጓጓዝ እንዲያመች ያህል እነሱንም ፈሳሽ ማድረግ ይቻላል። ሩም ቴምፕሬቸር እና ፕሬዠር በሚሆኑበት ጊዜ ጋዝ ናቸው ነገር ግን ለማጓጓዝ ሲባል እነሱንም በማቀዝቀዝ እናጓጉዛቸዋለን ማለት ነው። ስለዚህ እነዚህ ጋዞች ናቸው። ወደ ፔትሮሊየም በምንመጣበት ጊዜ እነዚህ ከሄክሴን እስከ ፔንቴን ድረስ ያሉት ውህዶች በፈሳሽ መልክ ያሉት የነሱ ድብልቅልቅ ልዩ ልዩ አይነት የጋዝ አይነቶችን ይሰጡናል ማለት ነው፣ የነዳጅ አይነቶችን ይሰጡናል። ይሄ እንግዲህ ቤንዚን ብለን የምንለው፣ ናፍጣ ብለን የምንለው፣ ጋዝ ብለን የምንለው፣ ከዛ ደግሞ እንግዲህ ይሄድስ ነው የአይሮፕላን ነዳጅ ብለን የምንለው። ከዛ ውጭ ደግሞ ስንመጣ ይሄ ሬንጅ የምንጠቀምበትን ወደዛ ይሰጠናል ማለት ነው። የተፈጥሮ ጋዝ ከቅሪታ አካል የሚገኝ ነዳጅ እንደመሆኑ ወደ ከባቢ አየር የሚለቀው የተቃጠለ አየር አነስተኛ መሆኑ ለከባቢ አየር ያለውን ጠቀሜታ ላቅ ያደርገዋል። ይህም ኢትዮጵያ እየሰራችበት ለምትገኘው የአረንጓዴ ኢኮኖሚ ስራዎች አጋዥ ያደርገዋል። ለአፈር ማዳበሪያ መስሪያነት ማገልገሉም የግብርናውን ምርታማነት ለማሳደግ ትልቅ ሚና ይጫወታል ተብሎ ይጠበቃል። ከሌላው የነዳጅ አይነቶች ወደ ከባቢ አየር የሚለቀው የሚቴንን የካርቦን ዳይኦክሳይድ ጋዝ በጣም አነስተኛ ነው። ያም በመሆኑ ተጽዕኖው ትንሽ ይቀንሳል ማለት ነው። ግን ደግሞ ግሪን ኤነርጂ የሚባሉትን ያህል ደግሞ አይደለም። ይሄ የትራንዚሽን ኤነርጂ ነው የሚባለው የሽግግር ግኒር ኢነርጂ ከፍ ያለ ግን ደግሞ ከሌሎች የነዳጅ ምርቶች ደግሞ ዝቅ ያለ አካባቢን የበበክል አዝማሚያ ያለው ፕሮዳክት ነው። በሂደት ግን ያ ወደ ግሪን ኢኮኖሚ ሀገሪቱ የሚሄደች ስላለ አሁን እንደ መሸጋገሪያ ሆኖ የሚያገለግል ጥሩ የሀይል ምንጭ ተደርጎ የሚወሰድ ነው ማለት ነው። ለሀገራችን ጋዝ እንዴት አድርጎ ነው ወደ ማዳበሪያነት የሚቀየረው የሚባለው ነገር እነዛ እንደዛን ነገሮች ስናያቸው እራሱ የሆነ ኢንዱስትሪ ውስጥ የሚሰሩ ነገሮች አሉ። አንደኛ ጋዙ ራሱ ለቅድም እንደተናገርኩት የካርቦን እና የሃይድሮጅን ድብልቅ ነው። ወደ ማዳበሪያ ደግሞ አሁን ስንሄድ እነዚህ ዩሪያ ምናምን የሚባሉት የናይትሮጅን እና የሃይድሮጅን ድብልቅ ናቸው። ስለዚህ ሃይድሮጅንን ከካርቦን ላይ ነጥሎ ናይትሮጅንን ከአየር ላይ ወስዶ ደባልቆ ወደ ማዳበሪያነት ለመደባለቅ፣ አንደኛ ራሱ ጋዙን እንወስደዋለን፣ ሁለተኛ ደግሞ ለማሞቂያ እንጠቀምበታለን። ቢኮዝ የመለያያው መንገድ እስከ 700 ዲግሪ ሴንቲግሬድ ድረስ ማሞቅ አለብን። ከሌላ ነዳጅ ጋር እንግዲህ ሲወዳደር አንደኛ በዋጋም ደረጃ በጣም የተለያየ ነው። በዓለም አቀፍ ደረጃም ዋጋው በጣም ዝቅ ያለ ነው የተፈጥሮ ጋዝ በተለይ ፈሳሽ መልኩ እንደ ልብም ከቦታው ከቦታ ቦታ መውሰድ ለማከማቸት ማመቺ ከመሆኑ አንጻር ዋጋውም ደሞ አነስተኛ ከመሆኑ አንጻር ብዙ ሀገሮች የሚመርጡት የምርት አይነት ነው። ሁለተኛ የከባቢ አየርን ከመበከል አንጻርም ዝቅተኛ ተጽዕኖ ነው ያለው የተፈጥሮ ጋዝን መጠቀም ከሌሎቹ የነዳጅና የሌሎች የጋዝ አይነቶች ማለት ነው። በዚህ በዚህ የተለየ ስለሆነ ተመራጭ ያደርገዋል ማለት ነው። የተፈጥሮ ጋዝ 25 በመቶ የሚሆነውን የዓለም ሀገራት የነዳጅ ፍላጎት ይሸፍናል። ሩሲያ፣ ኢራን፣ ኳታር፣ አሜሪካ፣ ቻይናና ካናዳም የተፈጥሮ ጋዝ ተጠቃሚ ከሆኑ ሀገራት በቀዳሚነት ይጠቀሳሉ። እነዚህ ሀገሮች አንደኛ ወደ ውጭ በመላክ የሚያገኙት ገቢ በጣም ከፍተኛ ነው። አውስትራሊያን ብንነሱ ለምሳሌ ወደ 30 ቢሊዮን ዶላር የሚሆን በየአመቱ ታገኛለች። ይሄ ትልቅ የገቢ ምንጫቸው ነው። በሁለተኛ ደረጃ በዚህ መስክ የሚሰማራ የሰው ኃይላቸው በጣም ከፍተኛ ነው። መስሪያ እድል በመፍጠር አሜሪካ ለምሳሌ ሶስት ነጥብ አራት ሚሊዮን አካባቢ በተፈጥሮ ጋዝና በተያያዥ መስኮች ላይ የሚሰማሩ የሰው ኃይል አላቸው። ኢንዱስትሪዎቻቸውም በብዛት ይህንን ስለሚጠቀሙ እነዚህ ሀገራት ምርቶቻቸውን ቅድም እንዳልኩት በአነስተኛ ዋጋ የማምረት እና የማቅረብ እድሉ ስላላቸው የኢኮኖሚ እድገታቸው የተሻለ የተነቃቃ ሆኖ ነው የሚገኘው ማለት ነው። ከዛ በዘለለ ከሌሎች ሀገር በተለየ እነዚህ ሀገራት ዓለም አቀፋዊ ሁኔታዎች ላይ ደግሞ ተጽዕኖ የመፍጠር እድላቸው በጣም ከፍተኛ ነው። ለምሳሌ ራሻን መውሰድ እንችላለን። ራሽያ የምታመርተው የተፈጥሮ ጋዝ የአውሮፓን የተፈጥሮ ጋዝ ፍላጎት 40 ፐርሰንት አካባቢ ይሸፍናል። ያ ማለት እነዚህ የአውሮፓ ሀገሮች ለምሳሌ ራሻ ላይ የተለያየ ተጽዕኖ ለመፍጠር ቢሞክሩ እሷም የራሷን ተጽዕኖ በነዳጇ በምታቀርበው የተፈጥሮ ጋዝ ምርት በኩል ተጽዕኖ ማድረግ ትችላለች ማለት ነው። ስለዚህ የተሻለ ያደርጋቸዋል። እነዚህ ነገሮች በብዙ ነገር በስፋት ኢነርጂ ማምረት መቻል ብዙ ትርጉም አለው። በእኛ ሁኔታ ከጀርባዬ የምትመለከቱት ይህ የጋዝ ፕላንት የጋዝ ፕላንት ብቻ አይደለም። በምግብ ራሳችንን ለመቻል ለምናደርገው ጥረት ለማዳበሪያ ማምረቻችን ዋነኛው ግብአት ጋዝ ነው። በዚህ ምክንያት ምግብ ይሆነናል ማለት ነው። በሌላ መንገድ 1000 ሜጋዋት ኢነርጂ እናመርታለን፣ ከዚያም ክሪፕቶ ማይን እናደርጋለን ስንል 100% ግብአቱ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 ዘርፈ ብዙ ጠቀሜታ ያለው ጉዳይ ነው ማለት ነው።